ውጪ ንክች እንዳትበይ፣ ንክች እንዳትበይ። አገባሽ አንዴ በቃ፣ ከዚህ በኋላ የመጫሻ ተዋርድ ከሱ ወጣሽ ማለት ውሻም አይበላሽም። የምሬ ነው የምልሽ። ቀበቃ አርገሽ ያሽ ወይ አንተ ትኖራለህ ወይ እኔ እኖራለሁ እዚህ ቤት ብለሻል አይደል? አባሪ ከፈለገ ይሄድ፣ የሴት ቂጥ የተከተለ ይሄድ። ንክች እንዳትበይ፣ አንቺ ከዚህ በኋላ አትውጪ። ምንድነው? ምንድ ነው? ሴቶች እንዳለ በሱ እሱን ጤና ስጥልን ውድና እየተከበራችሁ እየመስል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። አለ ደህና ነኝ። እንግዲህ ጠፋጠፋ እያልኩ ነው፣ ፈላግም ብዙም አላገኙም። እናንተም እንዴት ናችሁ? እየነካችሁ ነው? እያበረታችሁ ነው? ወዳችኋለ ሁላችሁ ነው። ዛሬ እንግዲህ የመጣሁት እንግዲህ እነዚህ ሁለት ጥንዶች እኛን መከራ የእነሱ ፍርድ አያልቅም። እንግዲህ ታውቃላችሁ በማን እንደምመጣ ሴት እንደ ሳልባጭ የሚቀይር ሰው መቼም አይሳካልክም ቆይ ልጅቷ እኔ ገዳም ነው እንደየገባችው ግራይ ግብት የምለው ነገር ስንት ሴት ነው ቆይ የእሱ እንትን ነው ምንድን ነው ዲያመንድ ነው የእሱ ለሴቶች ነው ጥያቄ ዲያመንድ ነው ከየት ጉርከት ጉርከት ትመጣላችሁ? የመጀመሪያ ነው ፍቅረኛ ነው እያላችሁ ቦይስ ከዛ በውስጥ መስመር ታወራላችሁ እና ድምፅ መስረጃ፣ እያላችሁ እንዲህ እያደረገችው የእሱ ድምፅ ይዛችሁ የምትወጡ ሴቶች እረፉ። ምን አገብንኛ ደግሞ። ሀደራ ብዬ ዕቃ ነው፣ ሀደራ ብለሽ ለእሱ አሰደሻ አንቺ የምትወዱ ልጁ ዕቃ ነው እንዴ! አረ ወይኔ፣ አረ ወይኔ! አሁን የሰው ትዳር ለማፈታት እንዴት እንደሚሆን ጥረት እንደሚደረግ በፈጣሪስ ስም እንዴ! ደግሞ አሁን ጥጋብ ንግግር ጀምሯል። ስመራቱን ሰው ብሎ ጥፊም ለሱ ሲያንስ ነው ወይ ዛሬ ሁለት ጥፊ እኮ አጭለለች አረ ይመች ሽውታ ይመች የምር አትውጪ ንክች እንዳትበይ ንክች እንዳትበይ አገባሽ አንዴ በቃ ከዚህ በኋላ ያመጫሻ ተዋርድ ከሱ ወጣሽ ማለት ውሻም አይበላሽ የምሬ ነው ልሽ ቀበቅ አርገሽ ያልሽ ወይ አንተ ትኖራለህ ወይ እኔ እኖራለሁ እዚህ ቤት ይለሻል አይደል አባሪ ከፈለገ ይህ የሴት ጌጥ የተከተለ ይህ ልክች እንዳትበያ አንቺ፣ ከዚህ በኋላ አትውጪ። እንዴ ምንድ ነው ሴቶች እንዳለ በሱ እሱ እንትን ላይ ተንጠልጥሎ ፍቅረኛ ነው፣ የመጀመሪያ ነው ደግሞ እያለቀሳችሁ ስትመጡ አይደብርም? ባልጠፋ ወንድ እያለቀሳችሁ ስትመጡ እረፍ። ደግሞ ምን አገባሽ ምን ማለት ነው? ምን አገባሽ ማለት ነው

ስንቱን ስንቱን እያመጣ ስንቱን እየሸኘ ስንቱ አሸረር ገዳሚ እያለ ከዚህም ከዛም ያገኘው ሴቱ ጋር ሁሉ ጋር እንትን እያለ ምጽሽቶን ደግሞ ምን አገባሽ? ምን የቤት ሰራተኛ የቀጣ ክበሰል ልትዳር ከሆነ ምን አገባሽ አይባልም። ትዳር ላይ ሚሆን ትዳር ከሆነ መስመሩን እዛ ትኖራለት ማይሆን ከሆነ ጥንቀር ብሎ ይቀራል። ምን አገባሽ የሚለውቅ አይሰራም። ትዳር ላይ እንደዚህ አይነት ነገር አይሰራም። አንቺ ደግሞ እየታባሽ ነው። ሳን ሻንጣ ይዘሽ የምትሮጪ የትኛው ክብር የሰጠሽው ቤተሰቡ ጋር ሻንጣ ይዘሽ ለመሮጥ እሄዳለሁ፣ ቤተሰቦች ጋር ወልዳለሁ፣ ቤተሰቦች ጋር እንዲሆናለሁ ብቀራ ሲሄድ መች ክብር ሰጠሽ ለቤተሰብ? አንቺ ስትጀምር ወስላታ መች አከበርሽ ቤተሰብ? ቤተሰብሽ እንኳን አላከበርሽው። ታቀለሽ እስካሁን ቤተሰብ ያለው ቦታ ቅድሚያ ከወንድ ልጅ ይልቅ ክብር ለቤተሰብ ነገ ላንቺ ተመቼ አልተመቼ እሱን ፈታሽ ቀጠልሽ፣ ዞሮ ማግቢያ ወደ ቤተሰብ ነው። ለወንድ ብላችሁ ቤተሰብ ማታክሩ ሴቶች አቅርቡ፣ ውሻ ናችሁ። ማርያምን፣ በቃ ቅድሚያ ክብር ለቤተሰብ ስጡ። ቤተሰብ ማን እንደሆነ ማነቱን የቤተሰብ ጥንቅቃችሁ ማወቅ አለባችሁ። ባዳ ኮኑ እናንተ የምትኖሩ ህይወት፣ የምታግቡ ወንድ ምን ያህል ልትዋጅ ትቻለሽ? ምን ያህል ልትወልጅ ትቻለሽ? ባዳ ነው። የሆነ ሰዓት ላይ ክተት መፈቀር አይቀርም። የሆነ ሰዓት ላይ ጥላቻ ሳይኖር አይቀርም። የዛን ሰዓት እናንተ ቤተሰቦችን በፍቅር አክብራችሁ ቤተሰብ ከያዛችሁ ቤተሰብ ጣልቃ ይገባል፣ ያስታርቃል። አንድ ላይ እንድትቀጥሉ እንድትኖሩ እንድትወልዱ ይመክራል፣ ያግዛል። ግን ከቤተሰብ ምክር ውጪ ከሆናችሁ መውደቅም የላችሁ። ይህን ውቁ ወንድ ጀርባ ላይ እንዴት ተንጠለጥላችሁ ቤተሰብ እንደ ቆሻሻ የሚያዩ ሴቶች ማለት ነው። አንድ ቀን ደግሞ ይገባችኋል። አንድ ቀን ይገባል። አንቺ ያላከበርሽው ቤተሰብ ማን ነው የሚያከብረው? ቅድሚያ ቤተሰብሽን አክብሪ። ይሄ ልጅ እኮ ይንቅሻል። ምን አገባሽ ማለት ነው፣ ንቀት ነው። ይህ ቪዲዮ የተሰራ ቤተሰቦችሽ ያያል። የእሱም ያንቺ፣ የሁሉም ቤተሰብ ያያል። ንቀት ነው። ምን አገባሽ ማለት ነው። እንዴት ነው ማያገባሽ? ወይስ የመጀመሪያ ለድራማ ተከፍለ እንደሚሰራ አሁንም እየከፈለሽ ነው። ያ ነው፣ በክፍያ ነው የተቀመጥሽው። ጨምላቅ አፉን ሞልቶ ምን አገባሽ ይላል። እንደ ደግሞ ተከባብሩ እንጂ ምንም እናንተ ትዳር መጣፍ ነገር ምንም የለም። ክብር የላችሁም። አንዱ ለአንዱ አታገብሩም። እሷም የምትነጋገረው ንግግሮች ሴት ልጅ በባለ ደፍራ የማታወራ ነገሮች እያወራች ነው። አንተም ደግሞ እንደዛ ነው። ይሄ አሁን የእናንተ ትዳር ነው የሚባለው? ታዲያ ድሮ እንደ ውሻ የስንት ዳለ እያየ ክስ ይከተል። ስንቶቹን ቀምሳ ስንቶቹን እየተፋፈ የምትሆነው ሰውየው ተንጠልጥላ ጃ በራሷ እጅ እኮ ነው ያመጣችውን ጣጣ ሁሉ የእናንተ ይሄ ነገር እኮ ማያምረው አባቴና እናት ሙሉ ፋሚሊ ሙሉ ፋሚሊ እያለ ባዳራ ሄዳችሁ ሰርግ ያወጣችሁ ቀን ነው። በደስታ ተቀብሎ በደስታ የሚሸኝ ቤተሰብ እያለ እንደ ሌባ ሁለታችሁን ተንጠልጥላችሁ ተንጠላጥላችሁ ሄዳችሁ አስር ሰባት ድሮ ሰርግ ተብላችሁ ማልስ ማነው የጠራው? እዛ ቦታ ላይ ቆይኝ፣ ግርም ያለው ነገር ማን ነው እስቲ መልሱ፣ እናንተ እንትን የጠረው፣ በእናታችሁ ዘንድሮ እኮ ማናየው ጉዲ የለም። የእናንተ ያየ ሰው ታዲያ እንዴት ነው? ትዳር ላይ እኮ ማንም ይቀልላል፣ ማንም ይጫወታል፣ ማንም እየቀለለ ይኖራል። ወስላታ ሁላ ይቺ ደግሞ ያችን ዶንቆሮ አልቃሻም የት አባቷ ገብታ ነው? የት ነው የገባችው? ታዎችው ጉልኮስ ሰጣት። ተገናኛችሁ ጉልኮስ ሰጣት። ጸጣል ወይ ከስር የሆነ ነገር። ከዛ በኋላ ፍቅረኛ ነው ለቀቃት አሁን የመጀመሪያ ፍቅረኛ ኮሌጅ ለስፋለሩታ ምን ብላ ነው የሰጠችው? ምን ያድርግ ብላ ነው ቅምሼ ብላ ነው የሰጠችው? ወይ አሽስቲ ብላ ነው የሰጠችው? ላይክ ለማን ነው? ይመቻችሁ እንግዲህ ታይሚዝ ወደ ስራ ነው አ ። ይመቻችሁ ስራ መስሩ። ግን አለ አይደል አትተሰዳደቡ፣ የሆነ ደስ የሚል ከመጀመሪያ መጀመሪያ ስትጀምሩ ደስ እንታለን። እስከ መጨረሻው ድረስ እንደዛ መቀጠል አለባቸው። አውቃለሁ፣ ለእናንተ ስራ እንደሆነ አውቃለሁ። ግን ነገሩን ሚዛናዊ ያርጉ ለማለት ነው። ታንኪዩ አመሰግናለሁ። መልካም ቆይታ ይሁንላችሁ።